ነፍሷን ይማረው እናቴ እሷ ናት ነፍሷን ይማረው አርፋለች ለምን እንደምትቀሰቅሷት አላቅም በየቀኑ እየመጣችሁ እኔ የኔን ፐርሰናል ነገር በቃ ይሄ ፕራይቬት እንደ ሰው እኮ የራሱ የሆነ ነገር አለ ሶሻል ሚዲያ ሁሉን ነገር አውጥቼ አልናገርም አይመለከታችሁም ቤታ እናቷን አትወድም ቤታ እናቷን ታፍርባታለች ልጅ ፍልጋችሁ እምትሉ እኔና ቤተሰቦቼ ነው የምናቀው። እስከዛሬ እናቴ እኔ ሌላ ብሔር ሆና ዋሽቼ ቢሆን ድሬዳዋ ውስጥ የት ያለ ማህበረሰብ ዝም አይለኝም፣ አዋርደይ ነበር። እኔ ግን ያቺ እናቴ ምንድነው ኦሮሞናት ምናምን ያልኩት ከኮመንት ነው። ባለስልጣን አንቺ አስር ጊዜ ይደጋገሙ ይደጋገሙ መጥተው ሲጽፉ ዛን ቀን አስታውሰዋለሁ ወደም ከዛ በኋላ አንቺ ምን ባለ ጊዜ ነሻ ምናምን እያሉ ሲሉኝ፣ እና ባለ ጊዜ ሆኜ ውዬ ለዛ ለኮመንቱ እንደዚያው የምናድደው የለም። ማብራሪያ ስሰጥ ነው እናቴ እንደዛ ኦሮሞ ናትና የምታምጣ ምናምን ብዬ አልኩት። ገባችሁ? መቤቴ ራሴን አውቃለሁ። እናንተ ማሳመን አይጠበቅብኝም። እናቴ ኦሮሞን ብትሆን አያሳፍርም፣ ሆናም ቢሆን አያሳፍርም። እኔ የሰው ልጅ ተግባሩ ድርጊቱ ነው እንደሚያስጠላኝ፣ ማንነት አያሳፍርም። ተቀበሉም አትቀበሉም። አንድ ቀን ግን መረጃ ይዛችሁ መጣችሁ አታውቁም። እስኪ አሁን ያቺ ነጭ ቅማል መረጃ ይዛላችሁ ልትመጣ አይደለም? እስኪ እናያለን። እንኳን እሷ እኔም እራሱ እንትን አላልኳ። እስኪ መረጃ ይዛላችሁ ትመጣ አይደለ? እሷ እስኪ ይዛላችሁ ትምጣ። እናቴን ጉትታ ይዛ ትምጣ። ማየት ነው የፈለገው። እሱም ብቻ የትኛው እናቴን ይዛ፣ እናቴን ግን ይዛ ስመጣ እስከ ሰባት ቤት አስቆጥሯትሽ፣ እስከ ሰባት ቤት አክስት አጎቶቼንም አስጠይቁልኝ ፕሊስ። እውነቴን እኮ እመቤቴን ጋይስ ገርሞኝ ነው እኮ ሁሌ ይላሉ ግን ለስም ማለት ማብራሪያ መስጠት አይጠበቅባቸውም አንድ ቀን እስኪ እኔ ላይ እዚህ በቲክቶክ ታሪክ ማርያምን ብዙ ስም ተሰጥቶኛል ያ ስም ግን አንድ ቀን በተግባር ታይቶ አያቅም አንድ ቀን በተግባር አንድ ቀን በመረጃ የድምጽ መረጃ ያመጡ የጽሁፍ መረጃ የጽሁፍማ ዝም ብለው ሙሉ ፔጁን ሳያሳዩ ከላይ ይዘው ተይዘዋል ጃፕ ያጋፈጣቸው ቀን የድምፅ አያመጡ የቪዲዮ መረጃ አያመጡ። ሁልጊዜ ቤታ እንዲ ያደርጋ መረጃ አንድ ሰው አታመጡ። እኔ እናቴ የፈለገችሁትሁን አማራቱን፣ ኦሮሞቱን፣ ኤርትራዊ እንዳለ ሞጣ ደሬቱን፣ የደስ ያላትንቱ ማዘሬ እናንተ አይመለከታችሁም። ገባችሁ? እናቴ አደባባይ ወጣ ስትናገር ይመለከታችሁ። አባቴ ሞቼ ነው የምወደው ማለት እናቴን እጠላለሁ ማለት አይደለም። እናቶቻችሁንማ ብትወዱ ኖሮ ላይቭ ላይወጣችሁ አፋችሁን ባልተበለቀጣችሁ ኖሮ አይደል? እናቱን የሚወድ ሰው እናቷን አትወድም። እናንተ እናታችሁን ትወዱ ባስከበራችኋል። አናቴን ቅሶማች የኔን ታሪክ አትሰሙም። ፈንድታችሁ ታንቃችሁ ትሞታት አላችሁ እንጂ የኔን የህይወት ታሪኬን አመጣጤን አትሰሟትም። ቤቴ አትገቡም። እኔንና እኔን እችን ክፍል እኔን እና እኔን እችን ክፍል የምታውቁት ከዛ በተረፈ ስለ እኔ አንድም መረጃ የምታውቁት አይኖርም። አንድም መቼም አላሳውቃችሁ። መቼም ደግሞ በእኔ በቤተሰቦቼ ኩረት ብዬ ቅብርር ብዬ ነው የማምንባቸው። እንኳን ወጥተው ሊያወሩ ይቅርና ስለኔ መጥፎ መጥፎ እና ምናምን ይቅርና ፎቶቸውን እንኳን መለጠፍ የማይወዱ ናቸው። እንኳን አይደለም ስለ እኔ ነኝ። ከቤቱ አፈንግጬ ወጥቼው ሶሻል ሚዲያ ላይ አፍ የምከፍተው እኔ ነኝ፣ የፈመሱትም እኔ ነኝ። ሶሻል ሚዲያ ላይ የሚታወቁ ከቤተሰቦቻችን ማንም የለም። እንደዚህ እንኳን ወጥተው አፋቸውን ባልገው ሊያወሩ ይቅርና ማለት ነው። እኔ ነኝ ባለኩት ያስናቋቸው ማንም የለም። መቼም አታገኙ። መቼም በኩራት አራት ነጥብ በኩራት አባቴን ወደዋለሁ። ለምን እስኪያስቡትኝ ሰድ ታላቁ አሜሪካን አገር ጋድ ብሎ አሜሪካ ያመጣይ ማን ነው? አባቴ እኮ ነው። ይኔ ጌታ ይኔ ቀብራራ ይናደዳሉ ገይዝ አይሮነ አባታቸውን ስለማይወዱት መሰለኝ አንዳንዶቹ። ብዙ ጊዜ አባቶች ይበደላሉ። በነገራችን ላይ አባቶች ይበደላሉ እና ስለ አባት ፍቅር ስታወሩ የአባት ፍቅር ያጡት ይናደዳሉ። በእናታቸው ሳይሄድ ይሆናል። ለምንድሆነ አላውቅም። እኔ አባቴ ሞቼ ሞቼ ሞቼ ሞቼ ሰባቴ ስምንቴ ሞቼ ወደዋለሁ። እብድ በሉ፣ እብድ በሉ። እናቷ ስላላሳደገች ያነ አባቷ የምትወደው ልጆች እንኳን ይመረጣሉ። እንኳን እናትና አባት አይደለም ልጆች ይመረጣሉ። ከማህፀናችሁ ሁለት ልጆች ወልዳችሁ አምጣችሁ ዘጠኝ ወር ተሸክማችሁ ያወጣችኋቸውን ልጆች ራሱ ማለት ነው ትልቅየው ይሻለኛል፣ ያከብራል ትላላችሁ። ትንሽየው ወረወላ ወይ ትንሽየው አክባሪ ነው፣ ትልቅየው አቃጠለኝ፣ ባልወለድኩት በደፋው እንደ ትንሹ አይሆን እያላችሁ ታማረጣላችሁ። እንደዛ ሁሉ እኔም ከአባቴና ከእናቴ ብትሆኝ እናቴን ወደታለሁ፣ አከብራታለሁ፣ አልጠላትም፣ ግን አባቴን ግን ደግሞ በጣም በጣም ወደዋል። በጣም በጣም በጣም ደፋሮች እኔ እዚህ አሜሪካን ተቀምጦ እንኳን እዛ ኢትዮጵያ ወኝ እንኳን እዚህ እስከመጣ ድረስ ቅብር ራርጎ ትልቅ ቤት ውስጥ ለብቻ ቅብር ራርጎ ገንዘብ እየላከ ቤት ክራይ ተቀበ እያለ የትኛው ነው የሚያደርጉት? አባቴም ሞችንም ወደው ከመጨረሻው ጀምሮ የግል ትምህርት ቤት አስተምሮ በኮንትራት እንዴ እንዴት እንዴት አልወደውም? ማሪምን እንዴት አልወደውም? አባቴ ከተማሪ በታች እንዳልሆን አድርጎ የመጣው ፋሽን ልብስ አያመልጠኝ፣ ጫማ አያመልጠኝ እንዴ ትምህርት ቤት ውስጥ እንጥብዬ ነው የምሄደው። ለምን አልወደውም? ዝዬ ውድኝ ዲ ለምን አልወደውም? ጋይስ አባቴን በመውደዴ ይቃጠላሉ። እና ተወስለል ነው አባቴ ሞቼ ነው ወደው ነቀ አሜሪካን ድረስ አምጥቶኝ እዚህ መጥቼ ራሱ የሰው የሰው ዓይን አይቼ አላቅም። ሰው ራይድ እንኳን አልጠይቅ ስራ ቦታ ራይድ ስጡኝ ብዬ እንኳን የሰው ፊት እንዳላይ እንኳን ማለት ነው። ድራይቭ እስከማደርግ ድረስ በባስ በሱ እሱ እየወሰደ ከስራ ግማሽን ሳበባስ እየተመላለስኩ የሰው ራይድ ላለመጠየቅ ቀልላላችሁ። እንዲ እና ዚህ ትምትን እኔ ስለ አባቴ አውርቼ አልጨርስም። ማንም እዚህ መጥቶ እኮ ነው የሚንገላተው አባቴ ላይ ቂጤን ጥዬ ዘልዬ ዘልዬ ዘልዬ ዘልዬ በአሜሪካ ምድር ዘልዬ ዘልዬ ዘልዬ እሱ ቤት ተቀብሎ የሚያስቀምጠኝ እኔ አባቴ እኮ ነው ነገ ትን ቢለኝ እዚህ አጠገብ ያለው አባቴ ነው ወደዋለሁ። ለምን ሊያናድዳችሁ እንደፈለገ አልገባኝም። ምን ሆናችሁ ነው? ማነው? እግዚአብሔር የመጣው ጊዜ ራስ ለራሴ እንኳን ተከራይቼ ወጥቼ ማለት ነው በምጨፍር በምጠጣ ሰዓት ምናም ገንዘብ በጣም አባክን ነበር። የቤት ኪራይ ክፍሌን ስለው እየሰራሽ አይደለም እንዲ ገንዘብ ቤት ነው አይለኝም። ላጣርጉ ነው ሶስት ልጅ ያለበት በአሜሪካ ምድር አባቴ ሞቼ ነው ወደ እንዳውኒ እድሜና ጤና ሰጥቶኝ በህይወት አባቴ ቁጭ ብሎ ህይወት እያለ አንድ ነገር አድርጌለት፣ ያንን የምፈልገው ነገር አለ። አያውቁትም። ታሙን ቀልዳሉ እንዴ? በመጣ በአሜሪካ በመጣ እኮ ማለት ነው ፕሮሰስ እንኳን ሲያደርግ ጊዜ አልፈጀበትም። ይዞኝ ሲመጣ ደባሮች ለምንድን ነው ማለት እንኳን የሁሉ የሆነልኝን አባቴን አይደለም።

ምን አገባችሁ? እኔ የኔን ሕይወት መቼም ከኔ በቃ አጠብቁም። እኔ አላወራም፣ ላይ ለምን አይገባችሁ? እኔን ስደቡኝ፣ እኔን ስደቡኝ፣ በመልኬ ስደቡኝ ፈቅጃለሁ፣ በቁመናዬ ስደቡኝ፣ ተግባሬ ስደቡኝ። ስለ እኔ ሕይወት ታሪክ ግን ቁጭ ብላችሁ አተነትኑም። የውሸት ተናገሩ። ቤታንዲናት ቤታንዲናት፣ ቤታ ያለመረጃ ማውራት ተፈቅዶላችኋል። ተሳዳቢ ሞሽን ያውቃል፣ ያውቃል ቢያቀስ ታዲያ አሜሪካን ሀገር ነው ያለ። ነው እስኪ በቃው አሳድጎኛል። ከዚህ በኋላ ጻልጃለሁም ትልቅ ነኝ። ምን ያርገኝ? ይግደለኝ። ተሳደብሽ ብሎ ይግደለኝ። ንገርኝ እስኪ። ፖለቲካ ቆንቁን ለማላባሽ ሆነና ደንቆሮ፣ ምን ይገባሻል? ተሳዳቢ ሆነስ እናንተ ሁሉ አፋችሁን ተከፍቶ የለ ኮመንታተር፣ ክፍታፍ ላይቭ ላይ የሚገባ ክፍታፍ፣ ቪዲዮ የሚሰራ ክፍታፍ፣ ሁሉ ተሳዳቢ ሁሉ ባለጌ፣ በየለኩ ባለጌ እኔ ብቻ አይደለሁም፣ ተሳደበ ቲክቶክ ላይ ለሱ አታስብ። ወጥቼ የቸገረኝ ስለ ተጠይቀኛለህ። አሜን፣ ለአባት ረጅም እድሜና ጤና ይስጠውም። ጥሩ አሜን፣ አሜን። 52 አመቱ ነው። ከዚህ በኋላ እስከ 80 አመት ያቆይልኝ አባትሽን ለምን ወደድሽ ብሎ በአባት ያላደገ ሁሉ አባትሽን ለምን ወደድሽ ብሎ ታንቆሊሙ። ሁሌ እናቶች ብቻ ነው እንዴ ድርሻ ያላቸው? አባቶች በ50 50 ፐርሰንት እኮ ነው የወለዱን። በወዷ እናት ተሸከመች እንጂ 50 50 ፐርሰንት እኮ ነው እንዴ። እና እናት አባት ባይኖር ኬት አውጥታ ልጁን ተወልደዋለች? በምን በምን ልጅ ወዷ ውስጥ ይገባል? እኔ እኮ የማይገባኝ ነገር፣ አባባት ያላደጋችሁ አባቶቻችሁን የምትጠሉ በወንድ ጥላቻ የሰከራችሁ ናችሁ። አባት ሲባል የሚያንገበግባችሁ በአባትም በእናት የሚያደገ ወይም በአባቱ ያደገ ሰው የአባትን ፍቅር ያውቀዋል። እናንተ ግን ማደጎ ቤት ተጥላችሁ ወይም ደግሞ እናቶቻችሁ አባቶቻችሁን ሳይነግሯችሁ የምን ማን እንደሆነ የጎረቤት ልጅውን የቀበሌ ስድስት ልጅውን የማን የተኮላ ልጁን ሳትታወቅ ታድጋለቅ። አባት ሲባል አንገብግቦ ትሞታለቅ። እኔ ደግሞ በልህ በደንብ ነው ደጋግሜ የምጠራው አባቴን። እንዳው ፎቶ ራሱ በትልቅ አድርጌ እዛ ላይ ለጥፈዋለሁ። አባታችሁ ታምጣላችሁ። ፍቅር ሰው ልጅ አባቱን ወዳለው ሳለ ለኔ እንገበገባል እንዴ? እገለዋለሁ አላልኩ፣ እጠላዋለሁ። ይሄ ነው ጭካኔ ሲሆን ነው። ሰው ልጅ መታገል ያለባችሁ ወደዋለሁ ስላልኩ ስላል ጦርነት እ ለዛውም ቸር እንደ በኩራት የማወራበት ቸር። ይናገሩ እስኪ እሱን የሚያውቁ ሰዎች ይናገሩ። የእሱ ጸሎት ነው ክፉ ነገር ላይ ማይጥለኝ። ይናገሩ ስለ አባቴን ምን አይነት ሰው እንደሆነ ይና ጠይቁ፣ እና አስብላችሁ ከማዳምጭ አባታችሁ ታውቁታላችሁ። አብዙ ማርያምን እነዚህ ምን አባት ኩራት ነው። ፈረሰኛ በዓል ሲመጣ ዶሮ ሲሰራ ፈረሰኛውን እናትዬ በላች አይተው ያደጉ አባት መከታ የሚባለውን ነገር አያውቁም። አባት ምሰሶ፣ አባት አባት ሲኖር ኩራት ነው። ምን ጊዜም ቤት ራሱ አይደፈርም፣ ቤት ራሱ አይደፈርም? አባት ሲኖር እኔ ያንም ማለት የእናትን ድርሻ እያንቋሻሽኩ ምናምን አይደለም። የእናት ፍቅር ተወርቶ ተወርቶ ተወርቶ በዘፈን በግጥም በመዝሙር በከበሮ በምን ተደልቆ እናት እናት እናት ተብሎ ታይቷል። ለአባት ግን ምን ጊዜም ክብር ተሰጥቶ አይታወቅም፣ ምንም ክብር ተሰጥቶ አይታወቅም። አባቶቻቸው ራሱ የፈለገ ጠጭ ቢሆኑ ሰካራም ምን ቢሆኑ እቤት ውስጥ ቢቀመጡ ይሻላል፣ ኩራት ናቸው። ሰካራም ቢሆን ሌባ ቢሆን መጥፎ ቢሆን አባቶቻችሁ ቤታችሁ በመቀመጣችሁ እራሱ ኩራት ነው። ወንድ አለ ይባላል፣ ማንም አይደፍራችሁ። ሁል ጊዜ የአባት ነገር ሲባል ያንገበግባችኋል። ቆዳ ጨርሻለሁ ሲያስጠሉ ሚስጥም ላይ ገባ። እናቴ ትሙት፣ ሁልጊዜ አባት ማንቋሸሽ ነው ስራቸው። አባቴ አባቴ የምትለው እናቷ ስላላሳደገቻት ነው፣ አባቷን ስለምትነው አይደለም። ለኔ የመከፈለልኝ መስዋዕት ብዙ ነው፣ በጣም ብዙ ነው። እንደኔ አስቸጋሪነት ለእኔ የከፈለልኝ መስዋዕት በጣም ብዙ ነው። የትኛው ነው እስኪ? እናቴ ትሙት፣ እዚህ አሜሪካን ሀገር መጥቶ ሙሉ ቤት ጥሎላችሁ ሙሉ ቤት ጥሎላችሁ ሄዶ ድሬዳዋ ማያውቅ የለም። ሙሉ ቤት ሳይኖርበት ሰርቶ ቤቱን ሙሉ ግቢ አከራይቼ የኪራይ እንዳለ ገንዘብ እየወሰድኩ ኔጋ፣ ከአሜሪካ ገንዘብ እየተላከ ማን ነው እንደዛ የሚያደርግላችሁ? ማን ነው እናት አልቀሽ? በደንብ ለአባቴ ያለቅሳለሁ፣ በደንብ ደም እንባነባለታለሁ። አንቺም አባትሽ ከጉድፈቻ ተጥለሽ አባትሽን አታውቂ ጎረቤትሽ እየመሰለሽ አባት ሽን አሁን አንቺ እዚህ አልቅሽ የምትይ አባት ያለቅስለታል። ማልቀስ አይደለም ማለት ነው አለባለታል። መንታ መንታም ነው ማነባው አንቺ የጎረቤት አባት እና አንቺ እየተመሳሰላችሁ አባትሽ አይደለም እየተባልሽ አደግሽ። ከኔ ጋር በምን አባትሽ ነው እንትምት ቀማላ ላባልቅሽ ትለኛለች እንዴ? ላባት ደም እንባ ነው ማለቅስለት ደም እንዲ ሞቼ ነው የምወደው ከ የሆነ ችግር ቢያጋጥም ቢያጋጥመው ደረቴ ለጥይት የምሰጠው ፊት ለፊት መቆምለት ለአባቴ ነው። ደፋር አራም ኢትዮጵያ በሆንማ አንጭ ቀቀለሽ። እንዳንቺ አይነት መጥፎ ሴት እንዳንተ አይነት መጥፎ ወንድ ኢትዮጵያ በሆንማ ኖረው ወገቤ፣ ወቤን ትሉኝ ነበር። እዚህ የመሰለ ሀገር ይዞ የመጣኝ እሱ ነው። ስንትና ስንት ሺ ዶላር ከፍሉ ደፋር ቲ ሆ። ጉደኞች ናቸው እኮ እናንተ ደሞ እዚህ ዘመን ላይ ደረሰ አባት ችለም ትወጃለሽ ብለው እ እናንተ የማታውቁትን ሁሉ የጎረቤት አባት ተወዱልን እንዴ! እንዴ የማታውቁትን የጎረቤት አባት አንድ ሁለት ከረሜላ ሲገዛል ባባ አባ አባ ብለ በዛው ቀርተ ትወጣለህ። ከዛ ጎረቤቶች እድሜ ልካቸውን በጎሪጥ እየተያዩ ያሱ የተኮላ ልጅ ነው፣ አይደለም ማሬኔ ልጅ አይደለም እየተባለ በቆሪጥ እየተያዩ አይደል እንዴ የምትኖሩት? አዎ አንድ ሁለት ከረሜላ ይገዛል። በራችሁ ላይ መጥቶ አባ አባ። በዛው ደፋር እንዳውም እግዚአብሔር ጋይስ ገና መግቢያ የራሱ ቲክቶክ ስገባ መግቢያ የሚሆነው ራሱ የጥሞና ሰዓት አዳምጣችሁ ሰታችሁ ስለአባት ተንትኝ ሁሉ ይሆናል መግቢያ። ከዚህ በኋላ ታንቀትሞት እንደሆነ ያያሉ። ሰው ልጅ የራሱን ደሞ ስጋውን አባት ለምን ወደደ ብሎ ሁሉ ቅናት

ቀብሶኝ አቃጥሎኝ ሁሌ የምመልሰው ወይ ደግሞ ይሄ ትንሽ ደግነት ያለብኝ ማርያምን ከሱ ነው፣ ከሱ ነው እንጂ እኔ እኔ ሰይጣን ሰው ነኝ። ከሱ ነው፣ ትንሽዬ ከሱ ደም ነው። ትንጥ እየወሰርኩት ማርያምን ስለ አንቺ መጥፎ አታወሪ። እኔማ እንደሱ አይደለውም። ማርያም እኔ እንደሱ አይደለሁም። እኔ በኩራት የማውራበት ሄዱ አልኳችሁ። እግዚአብሔርን ጠይቁ፣ በጣም ጥሩ ሰው እንደሆነ ይነግሯችሁ። ከእኔ ይልቅ እኔ ልጁ ስለሆንኩኝ ብላችሁ ትላላችሁ፣ ግን ከባዳ ስሙ በቃ ከሌላ ከሰጋው ካልሆነ ሰው ስሙ ማርያምን ይዱ ታቦለኩ ይሄ ደሞ እንሽላሊት መጣ። አያችሁ አይደል? እናቴ እማቴ፣ ደደብ ካንተ በላይ ደንቆሮና ደደብ አዛባ ፍልጥ የለም። አልልም አልልም፣ ግዴታ የለብኝም አልልም አለን ሂድና ማለት ነው ኢቤስ ላይ ባልፋል ጉኝ የጠፉትን እናቶች ማለት ነው። ለምን ልጆቻችሁን ጥላችሁ ጠፋችሁ? ከአብራካችሁ ቅቅፍ ለምን አላስቀምጣችሁም? ከማህፀናችሁ የወለዳችሁትን ልጆች ለምን ተዋችሁ? በልና ጠይቅ። ቀማላ ምንን መጠቅ እዚህ ጋር እናት የማት ደደብ ከአንተ በላይ ቅል ራስና ግንብ ራስ የለም። ሂድና ኢቤስ ላይ ጠይቅ። ስንት እናቶች ልጆቻቸውን በትነው ጥለ የወጡትን ለምን እንዲወጡ ጠይቋቸው። ከሀያ ዓመትና ከአስር ዓመት በኋላ የሚገናኙት ቀማላ ማና አባና ነው እናቴ በምትለኝ አልልም። እስከእስከ እንዳሁም እስከ ሞት አልፍ አባቴ ነው ምለው አባቴ አባቴ አባቴ አባቴ አባቴ እንዳው እዚ ጋር የልደቱን የአባቴ ልደት ነው እዚህ ተነቀስኩት። ፎቶውን እነቀሰዋለሁ እንዴ በገዛ አባቴ። ገና ፎቶን ታያላችሁ። እመቤቴ ሰላም ታንክ ዩ ሶ ማች። ገና ገና ደረቴ ላይ ፎቶን ፎቶ እነቀሰዋለሁ አባቴ

እኔ ዝብይ እንደዚህ ቆሜ አልልም፣ ግን መከታይ እንዳታስደውሉኝ፣ ድምፁን እንዳልሰማ ደውዬ እንዴ ሆ፣ ለምን አደነቅሽ? ለምን አናደንቅ? እንዴ ሆ፣ ሂዱና እናቷ ጠፍታለች፣ እናቷ ጠፍታለች፣ እናቷ ጠፍታለች ብላችሁ አፋልጓቲን ፕሊስ። እስኪ እንደው እናቴን አምጣቲን ፈልጋችሁ በማርያም እንደው ይሄንን ትልቁ ለጠላቶቼ ምናምን እስኪ ሂዱና ትልቅ ውለታ አዋሉላቸው። ሂዱ እስኪ አምጧት እንደው ካገኛቸዋት አምጧት። ኬት ከመቃብር ቆፍራችሁ እንደሆነ አላቅም፣ ግን ሂዱና አምጧትና ማዘሬን እስኪ እንደው እዚህ እንትን በሏት። ኬት እንደምታመጧት እንደውን ያይች እግዚአብሔር ምስክር ነው። ኬት እንደምታመጧት ኬት እንደምታመጧት እኔ ቤት ታይቼ እንዲህ ከጉድጓድ ቆፍራችሁ ከሆነ ኦኬ፣ የተቀበረችበት መቃብር ነግራችኋለሁ። ከዛ ውጭ ግን ምን አይነት እናት ይዘው እንደሚመጡ ማወቅ ፈልጋለሁ። ማዘሪ በነገራችን ላይ በጣም በጣም በጣም በጣም ቆንጆ ናት። ፀይም ናት፣ ፀይም ሰው ፈልጉ ውዶቼ፣ ፀይም ናት። እሺ ምልክት ልስጣችሁ። ቀንድ ዋግጥ ያለ ቆንጅ ጸጉሩ ረጅም። እሺ ፈልጋችሁ አምጣት። እኔ ይልዱ ያልገባኝ ታኒ የሳምሪን አባት ተይዞ መጣ ማለት ነው። ለሁለት ቀን የሳምሪ አባት ወይኔ ወይኔ። ሳምሪን ዲንዲዲ በቀ ተረሳኩ። ማንም አንስቶትም ዞር ብሎ ማያውቅም። ስለ ጂጂም ባላያወሩ ስለ ብርቱካንዬ፣ ስለ ጂጂም ባላያወሩ ስለ ሳምሪም አባት የሚያወራም ሰው የለ። አንድ ቀን ወይኔ ባሏ ምናምን መጠወቀ በቃ ምንም። እራሳችሁን ራሳችሁን ነው የምታስገምቱት። ሲያቅታችሁ አንድ ሰውን ህሊናችሁ ሲቆሽ ሲጎድፍ፣ ቤተሰብ ላይ ነው ዘላችሁ የምትሄዱት። አቅማችሁ ሲያቅታችሁ ሽንፈታችሁ ማመን ሲከብዳችሁ፣ ሮጣችሁ ቤተሰብ ላይ የምትሄዱት ምንም እኮ አታመጡ። ማፈሪያዎች፣ ወራዶች፣ ህሊና ቢሶች፣ ቆሻሎች። እኔ ማለት ነው ሰው ልጅ እንዴ ሳይደርስባቸው ነው የሚደርሱ ታውቃላችሁ። ሳይደርስባቸው ሰው ልጅ ሳይናገራቸው ለዛውን ፎሎቸው ተመቶባቸው እግዚአብሔር ያሳያችሁ። ፎሎ በእኔ ተደርገው እኔና ጉችቤ ፎሎ ተደርገው ለምነው ገብተው ፎሎ አስደርገን ሰፖርት አድርገን ልጆቻ፣ እንዴ ምስጋና ቢሶች፣ ቆረቆንዳ። ይህን ወይስ ለውጣ ነው አንቺንሽ ቆይታ የሰጠሽ ላጠማ ቤቴ፣ ቤቴን እኔ ነኝ። ማንም አይደለም እኔ ነኝ። ደሞ እስኪ ደሞ አሁን ያዋጧታ ሌሎቹ ደሞ ከዋጧት በቃ ባለፈውም ብያቸዋል። እዚህ ቲክቶክ ላይ አንዱ ሲቀጠቀጥ አንዱ ሄዶ ጊፍት ይሰጣል፣ አንዱ ሄዶ ጊፍት ይሰጣል፣ አንዱ እንትን ይላል። በውስጥ ደሞ ችንትና እስኪ እኔ ቤትታ ለሰው ከፍዬ ታገኝ እስኪ ለሰው ከፍዬ አውጡታ። እናቴን ደረጃ ስታመጣ ከፍ ላይ ነው ብላኩ መናገር ትችላለች አይደል? እኔ ከፍዬ ያለ መረጃ እኮ ነው የሚያወሩት እኮ። አንድ ቀን እስኪ እስኪ ጠይቁ እንጂ አንቺ፣ ገቢያቸውን ሳይ ነው። እስኪ ውዶቼ ጠይቁ፣ እስኪ ጠይቁ መረጃ እስኪ ያሳዩም በሏቸው። ማለት ዝም ብለው ከሚቦረተፉ እና ደጋፊም ለማፍራት እንዲመቻቸው ጋይዝ፣ እስኪ መረጃ ያምጡ፣ እስኪ መረጃ እኔ ስ ከፍል ያለበትን መቼስ አውቀው ነው የሚያወሩት። አረ ክፍያ ማለት ቀላል ነገር አይደለም። በደንብ ቢያውቁ ነው ቢያዩ ነው አለ የሚያወሩት። እኔ ስ ከፍል ያለበትን ምናምን እስኪ መረጃ ያምጡ። እኔ ቤታ ጦሬ ራሱ በቂ ነው። ጦሬን አላያችሁትም እንዴ? ቅርታ የሚያሰጥ ጦር ያለኝ ጦሬ በቂ ነው። አላያችሁትም እንዴ? እንቁርቲ ይው ስንት አመሰደበችኛል። እኔ ኩሩ ነኝ። አንድ ቀን ገዝቷ ላይ ገብቼ ማብራሪያ ልሰጥ አልገባ። አንድ ቀን አንድ ቀን ቤቷ ገብቼ ይሄ ቢሆን ይሄ ይሄ ቢሆን ስንቶቹ የራቁት ፎቶ ገንዳ ውስጥ ተነሳችሁ ተብለዋል እንደ ሷ